የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው በዓላት አንዱ የመስቀል ደመራ በዓል ነው። በተለይም በዚህ በአዲስ አበባ በመስቀል አደባባይ ቅዱስ ፓትርያርኩ ርሳ ነው እሳት እንዲሁም በርካታ ምዕመን በተገኙበት በድምቀት ይከበራል። የመስቀል አደባባዩን የመስቀል ደመራ በዓል ልዩ ከሚያደርጉት ጉዳዮች መካከል አንዱ ከየደብሩ የተውጣጡ የሰንበት ተማሪዎችና ና ምዕመናን የሚያቀርቧቸው የሚያቀርባቸው ዝማሬዎች እንዲሁም ደግሞ የመስቀሉ ታሪክና ትምህርቶች የሚገልጹ ትዕይንቶች ይጠቀሳሉ። ለዚህ ደግሞ በየደብሩ የሰንበት ተማሪዎች የተለያዩ ዝግጅቶችን ያደርጋሉ። ዛሬ በቅድስት ሥላሴ ካቴድራል የሰንበት ተማሪዎች እያደረጉ ያለው ዝግጅት እንመጣኛለን አብራችሁን ቆዩ። በየአመቱ ከነሐሴ 24 ጀምሮ እስከ መስከረም 16 የበዓሉ ዕለት ድረስ ከ26 አጥቢያ ቤተክርስቲያን የተሰባሰቡ ወደ ዘጠኝ መቶ የሚሆኑ የሰንበት ትምህርት ቤት አባላት ወጣቶች ናቸው እዚህ የሚመጡት። በዓሉም የመስቀል እንደመሆኑ መጠን ስለ መስቀል የሚያወሱ ጉዳዮች ነው። በመስቀል ውስጥ ያለውን ሃይማኖቱን የምንገልጽበትና ቤተክርስቲያናችን ሁሉን አቀፍ እንደመሆኗ መጠን ሰላም የምትሰብክበትን፣ ፍቅርን የምትሰብክበትና ሃይማኖቷን የምትገልጽበት ትልቅ መድረክ ነው። መስቀል አደባባይ ላይ ከ5000 እስከ 7000 የሚሆኑ ወጣቶች ናቸው የሚገኙት። እነዚህ ሰባት ሺህ ወጣቶች ይሄ የምትሰማውን ወረብ በየቦታው እየተጠና ነው። በየቦታው እንደመጠናቱ ሁሉ ሳይለያይ፣ ሳይጨማመር፣ ሳይቀናነስ እንደ አንድ ሆነው 7000 ወጣቶች በአንድነት የሚያቀርቡት ትልቅ መርሃ ግብር ነው። መስቀል ብራን ለኩሉ ዓለም። አሁን ደግሞ በቅዱስ ሩኤል ቤተክርስቲያን ቅጥር ግቢ እንገኛለን። እዚህ ግቢ ለመስቀል ደመራ በዓል የመስቀሉን ታሪክና ትምህርቶች የሚነግሩ ትዕይንቶችን ለማድረግ ዝግጅቶች እየተደረጉ ይገኛሉ። ዝግጅቶቹ ምን ይመስላሉ የሚለውን ከዝግጅቱ አስተባባሪ እንሰማለን። ከፊት ያለው ነገር መንበር ነው መንበሩ ደግሞ የሚገልጸው የጌታችንና መድኃኒታችን ኢየሱስ ክርስቶስን ስጋ ወደሙን የሰጠን በመስቀሉ ያገኘነውን ጸጋ ለዚህ የዘላለም ሕይወት የምናገኝንበትን የሚገልጽ ሲሆን ከእሱ ቀጥሎ መስቀሉ አለ። መስቀሉ ግራና ቀኝ ይታያል። የመስቀሉ እግር ላይ ደግሞ ተያይዞ መስቀሉ የመጣበትን ታሪክ የምንተርክበት አለ ማለት ነው። በሀገራችንም ደግሞ አሁን በቅርቡ የተመረቀውን የህዳሴ ግድብ አስመልክቶ ፓትርያርኩ፣ ቅዱስ አባታችን ቡራኬ ሰጥተዋል። ልማቱን የሀገራችን የቤተ ክርስቲያን ጭምር ስለሆነ ቡራኬው ለሀገራችን ልማት የሚሉን የሚለውን ለመግለጽ በሌላኛው ጎኑ ደግሞ ያለው የስላሴ ስዕል ነው። መላእክት አለ። የመላእክት ጥበቃ ቅዱስ ራይንን ጨምሮ ለቤተ ክርስቲያንም ለሀገራችንም ለምእመኑ በሙሉ ይሁን የሚለው የመስቀሉ ጸጋ የመስበሉ የመስቀሉ በረከት ለኢትዮጵያ ሕዝብ ለምዕመናን በሙሉ ይድረስ የሚል መልእክት ለማስተላለፍ ነው። መስቀል ብርሃን ለኩሉ ዓለም። በአዲስ አበባ መስቀል አደባባይ ለሚከበረው የመስቀል ደመራ በዓል እየተደረገ ያለው ዝግጅት ምን ይመስላል የሚለውን በጥቂቱ አስቃኝ ናችሁ። መልካም በዓል ይሁንላችሁ።